እዚህ ይሄ መርቅ ስራ ላይ በጣም ደስ የሚለኝ ነገር አንድ ነገር ልንገራችሁ፣ እውነት እኔም ከተሳሳትኩኝ ታረሙኛላችሁ። በሀበሻ ሀገር ወይም በዚህ ከስተመር ንጉስ ነው። ለአንዳንድ ሰው አይሆነ በቃ ያየሁት፣ ለአንዳንድ ሰው ከንግስና በላይ ካለም ይገባዋል። እውነት ነው የምናገረው። እዚህ ስራ ላይ አንዳንዱ የሚመስለው ምንድን ይመስላችኋል? እየተረዳን ወይም ደግሞ ለልመና የወጣን ይመስላቸዋሉ። ዲስሪስፔክት በሆነ አነጋገር ነው የሚያናገሩን። ኤግዛምፕል አንዳንዱ በስማ ቤቱ እንደማይበቃ ለእንደዚህ አይነት ስራ ሰዓት እንደሌለው አምኖ በቃ እኛ በጉልበታችን እነሱ በገንዘባቸው እንደሚያሰሩን አምነው ጊቬንድ ቴክ መሆኑን አውቀው በጣም በስነ ስርዓት በታላቅ ክብር የሚያናግሩን ሰዎች አሉ። አንዳንዶች ደግሞ አሉ፣ ይረሱታል ጊዜያቸውንና ቦታቸውን እንደሸጥንላቸው አላወቁ ጊዜ ስለሌላቸው ቦታ ስለሌላቸው የመስሪያ ሰዓትና ቦታ ስለሌላቸው ነው አይደለ? እኛ የምንሰራው ይህንን አላወቁት። ይህን የማያውቁ በጣም ብዙ ሰዎችም አሉ። እንደነዚህ አይነት እውነት ከስተመር ንጉስ ነው የሚባል እውነት ነው? እስኪ ይህንን ንገሩኝ የእውነት